በጌታ ደግማችሁ እስኪ፣ ጌታ የተባረከ ይሁን። አሜን አሜን። እግዚአብሔር ትልቅ ነው። ጮክ አርጉና፣ እግዚአብሔር ትልቅ ነው በሉ። ድገሙና፣ ጌታ ትልቅ ነው። በእናንተ ጉዳይ ላይ ጌታ ምንድን ነው? እስኪ፣ እግዚአብሔር ትልቅ ነው በሉ። ድገሙና፣ እግዚአብሔር ትልቅ ነው በሉ። ዛሬ ለአንድ ሰው የእግዚአብሔር እጅ ጣልቃ ይገባል። የእግዚአብሔር ጉብኝቱ ለቤታችን ይሆናል። አሜን። እስቲ የእግዚአብሔር ጉብኝት ለቤቴ ይሆናል በሉ። የእግዚአብሔር ጉብኝት ለነገሬ ይሆናል። የእግዚአብሔር እግዚአብሔር ጣልቃ ይገባልኛል በሉ። በጌታ በኢየሱስ ስም ሆነላችሁ፣ አሜን። በኢየሱስ ስም ሆነላችሁ፣ አሜን። በኢየሱስ ስም ሆነላችሁ፣ አሜን። በጌታ በኢየሱስ ስም አንድ ውከግማ ሆኖኛል። ክብር ለእየሱስ ሲሆን አሜን አሜን። የእግዚአብሔር ሴት በመካከላችን አለች። ወንጌል አርበኛ ናት። ጌታ የተባረቀ ይሁን። ዛሬ ታከለክለናለች። ጌታ ይባላል ወስጧ ላይ ያለውን